Sudan has been plagued by conflict since independence. በአንድ ሱዳን ሁለት መንግስት፣ በአንድ ሀገር የሁለት ጀነራሎች ጦርነት፣ ለዛውም ሰላም ውሎ አያድርም በሚባለው የምስራቅ አፍሪካ ቀጠና የሱዳን ፈጥኖ ደራሽ ኃይል በተቆጣጠራቸው አካባቢዎች ከዋናው ጦር የተነጠለ ተገዳዳሪ አሊያም ትይዩነት ያለውን መንግስት ጦርነቱ በተቀሰቀሰበት ዕለት መስርቷል። ባለፈው የካቲት አጋማሽ በጄኔራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ኃይል መዲናዋን ካርቱምና ዋና ዋና ማዘዣዎችን መቆጣጠሩን ተከትሎ ከከተማዋ የወጣው መሐመድ ሀምዳን ዳጋሎ መራሹ ኃይል አሁን ላይ በያስኳቸው አካባቢዎች መንግስት መስርቻለው አነኪ ያለኝ በሚል ሞግቷል። በመሐመድ ሀምዳን ዳጋሎ የሚመራው የአርኤስኤፍ ኃይል የሰላምና የአንድነትን መንግስት መስርቻለሁ ማለቱ ውጥረቱን እንዳያባብሰው ተሰግቷል። በአልቡራንና በሄሜዲቲ ጦርነት ላለፉት ሁለት አመታት ስትታመስ የከረመችው ሱዳን የዓለማችንን ከፍተኛ ሰብአዊ ቀውስ የተመዘገበባት አገር ሆናለች። ከፈረንጆቹ ሀያ ሶስት ወርሃ ሚያዝያ አንስቶ እስካሁንም መሐመድ ሀምዳን ዳጋሎና ጄኔራል አብዱልፈታህ አልቡርሃን የሚመሩት ኃይል ለሁለት ተከፍሎ ሱዳንን እያመሳት ይገኛል። አሰቃቂ በተባለው በዚህ የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ዜጎች ለልፈ ሲዳረጉ ከ13 ሚሊዮን በላይ ሱዳናውያን አካባቢያቸውን ጥለው መፈናቀላቸው ይነገራል። እንደ ዓለም የምግብ ፕሮግራም ገለጻ ከሱዳን ሕዝብ ግማሽ ያህሉ ወይንም 25 ሚሊዮን የሚጠጉ በአሁኑ ጊዜ ለከፍተኛ ረሃብ ተጋልጠዋል። እንደ ቻድና ግብጽ ባሉ አጎራባች ሀገራት ጥገኝነት በመጠየቅ ከ3.5 ሚሊዮን በላይ ዜጎች ሀገሪቱን ለቀው ለመሰደድ ተገደዋል ተብሏል። ዓለም እምብዛም ለጦርነቱ ትኩረት መንፈጉን ተከትሎ በተከሰተው የሰብአዊ እርዳታ ድጋፍ እጥረት ሱዳናውያን ለማሰብ የሚያዳግት አሰቃቂ ህይወትን ለመምራት ተገደዋል። በጦርነቱ ሳቢያ ተፈናቅለው በኤልሽፋር ጊዜያዊ መጠለያ የሚገኙ 700 ሺህ ሱዳናውያን ለከፋ ረሃብ መደረጋቸውን የሰብአዊ ድጋፍ ኤጀንሲዎች መረጃ ያሳያል። የጅምላ ወሲባዊ ጥቃት፣ ዘር ተኮር ጭፍጨፋ ለሌሎችም ጥፋት ለሌሎችም ባለፉት ሁለት አመታት ለተፈጸሙ አሰቃቂ ግድያዎች ሁለቱም ኃይሎች ለተጠያቂነት ይቀርባሉ። በቅርብ ጊዜ በሰሜናዊ ዳርፉር የኃይል ሽፋር በተካሄደ ጦርነት በአስር ሺዎች የሚቆጠሩ ንጹሀን ዜጎች ወደ ዘምዘም የስደተኞች ካምፕ መፈናቀልም ምክንያት ሆኗል። ከጥቂት ጊዜ በፊት ደግሞ የሱዳን ዋናው ጦር ኃይል ግስጋሴውን በማጠናከር መዲናዋ ካርቱምን ጨምሮ ሌሎችንም አካባቢዎች መቆጣጠሩን ተከትሎ መሐመድ ሀምዳን ዳጋሎ መራሹ ፈጥኖ ደራሽ ኃይል ወደ ዳር ሀገር እንዲሸሽ ማድረጉ ይታወሳል። ፈጥኖ ደራሽ ኃይሉ በዋናነት በሚቆጣጠረው ዳርፉርና በከፊል የያዘው ኮርዶፋን ግዛቶች መንግስት ለመመስረት እቅዱን እያጤነ የከረመ ሲሆን በስተመጨረ መጨረሻ ምስረታውን መጀመሩ ተነግሯል። ታዲያ ሁለተኛው አመት ጦርነቱ የተቀሰቀሰበት እለት ሲያስቡ ዳጋሎ መንግስት በግልጽ መስርተዋል። ግዙፍ ጥምረትና የሱዳንን እውነተኛ መልክ የሚያሳይ ነው ብለውታል። መንግስቱን አሬሴፍና ጋሮቹ ከዚህ ቀደም በግልጽ የየካቲት ላይ በናይሮቢ ኬንያ አማራጭ መንግስት ለመመስረት መፈረማቸው ይታወሳል። ይህም ከኬንያ መንግስት ጋር ጀኔራል አብደልፈታ አልቡርሃን እንዲጋጩ አድርጎ ነበር። የራሳቸውን መንግስት ዳጋሎ የአዲሷ ሱዳን ፍኖ ተካርታ ነው ያሉት ሲሆን አሬሴፍ ና ጠማሪዎቹ የሽግግር ህገ መንግስትን መደገፋቸው እንዲሁ አሳውቀዋል። ሰነዱ ባለ አስራ አምስት አባል ፕሬዚዳንታዊ ካውንስልን ያካተተ ምክረ ሀሳብን የያዘ ሲሆን ሁሉም የሱዳን ክልሎችን ታሳቢ ያደረገም ነው ተብሏል። የጦርነቱን ሁለተኛ አመት በተያዘበት በለንደን በተካሄደ የከፍተኛ አመራሮች ኮንፍረንስ ወቅት መንግስታዊ ምስረታው የታወጀ ሲሆን የእንግሊዝ የውጭ ጉዳይ ሚኒስትር የሰላም ጥሪን በዚሁ መድረክ አቅርበዋል። የፈጥኖ ደራሽ ኃይሉ መሪ መሐመድ ሐምዳን ዳጋሎ የሱዳን ብቸኛውና እውነተኛው ተጨባጭ ተስፋ እውን ለማድረግ ና ለመገንባት የሚቻለው በእኛ መንግስት ነው ብለዋል። የአሜሪካ መንግስት አርኤስኤፍ በዳርፉር ሰብአዊ መብትን ጥሰት ፈጽሟል በሚል መክሰሱም አይዘነጋም። የበላይነትን አንፈልግም አንድነትን እንጂ፣ በየትኛውም ጎሳ ክልልና አንድ ሃይማኖት በሱዳን የበላይነት እንዲኖረው አንፈቅድም ብለዋል። እኛ በተቆጣጠርናቸው አካባቢዎች ብቻ ሳይሆን በመላው ሱዳን እንደ ትምህርትና የጤና ተቋማት ያሉ ሌሎች አስፈላጊ አገልግሎቶችን እንገነባለን ሲሉም ተደምጠዋል። የተባበሩት መንግስታት ድርጅት ከታማኝ ምንጮች ባገኘው መሰረት እንደ አርኤስኤፍ ወይንም ፈጥሮ ደራሽ ኃይሉ በቅርቡ እንኳን አራት መቶ ሰዎች መግደሉን ተነግረዋል። ከስደት ከግድያ ተርፈው በራሱ ቀያቸው በሚገኙ ሱዳናውያን በበኩላቸው በየቀኑ የተኩስ ድምጽ ጋር መጋፈጥ እጣፈንታቸው መሆኑንና ሰላምን ሰላም እንደናፈቃቸው ይገልጻሉ። በአካባቢው ጋዜጠኞች እንዳይገቡ መከልከሉን ተከትሎ በድብቅ የሚቀርጹ ሱዳናውያን በአካባቢው ያለውን አስፈሪ ሁኔታ ለቢቢሲ ልከዋል። በዚህ ሁኔታ ውስጥ እየታመሰች በምትገኘው ሱዳን ታዲያ የጄኔራል ዳጋሎ መንግስት መስርቻለው ማለት ሌላ ውጥረትን እንዳይፈ ፈጥር ተሰግቷል። ሁለቱም ወገኖች በአፋጣኝ የተኩስ አቁም ካልፈጸሙ ንጹሃን ሱዳናውያን ሰላም እንደ ሰማይ እንደራቃቸው ወደ መጥፋት አደጋ ሊጓዙም ይችላሉ እየተባለ ነው። ዳፋውን ተከትሎ ነው ታዲያ በእንግሊዝ በተካሄደው ኮንፈረንስ ተደጋጋሚ የተኩስ አቁምና የሰላም ጥሪ ለሁለቱም ወገኖች የቀረበው። አሁን ላይ ሀገራት የሰብአዊ ድጋፍ ለማድረግ እየተረባረቡ ቢሆንም በኮንፈረንሱ ላይ እንግሊዝ 159 ሚሊዮን ዶላር የሰብአዊ እርዳታ ድጋፍ ለማድረግ መወሰኗም ተገልጿል።